ለሶስት ቀናት ያህል በመዲናችን ሲካሄድ የነበረው የአስረኛው የአፍሪካ ፐብሊክ ሰርቪስ ኮንፈረንስ በርከት ያሉ ጥናታዊ ጽሑፎችም የቀረቡበት ነበረ። እንደ አጠቃላይ ምን አይነት እውነቶች ተስተናግደውበታል የሚለው ላይ ተጨማሪ መረጃ የሚሰጠን ደግሞ ባልደረባችን ሰለሞን በየነ ነው፣ ስቱዲዮ ተገኝቷል። ሰለሞን፣ ዋና ዋና የምንላቸው ነጥቦች እናንሳ። በእነዚህ በሶስት ቀናት ምን አይነት እውነቶች ተከናወኑ? እሺ አመሰግናለሁ ሸዋ። ኢትዮጵያ ባለፉት ሶስት ቀናት ከቅዳሜ ጀምሮ ትልቅ አህጉራዊ እውነቶችን በሳምንቱ መጨረሻዎች ስታከናወን ነበረ። ዛሬ ሁለት ማጠቃለያውን በማድረግ እንግዲህ በይፋ መዝጋቱን ቀደም ባለው ዜና ተመልክተን ነበረ። ባለፉት ሶስት ቀናት አፍሪካ ባለፉት ጊዜያቶች የፐብሊክ ሰርቪስ አገልግሎትን መጓተቶች በብዛት ስታስተናግድና ክፍተቶችን ሳትሞላ ማሳለፏ ይታወቃልና እነዚህ መሙላት አለብን በሚል ዋና ጭብጥ አስረኛው የአፍሪካ የፐብሊክ ሰርቪስ ኮንፈረንስ ያለፉትን ሶስት ቀናት ሲከናወን ነበረ። ይህም ኮንፈረንስ ኢትዮጵያ ስታስተናግደው በርከት ያሉ ልምዶችንና ሀሳቦች ሲከናወኑበት አሊያም ደግሞ ሲለዋወጡበት እንደነበረ በዛሬው ኮንፈረንስ ማጠቃለያ ላይ ተነስቷል። እንግዲህ ይህን ሀሳብ ስናነሳ ኢትዮጵያ ይህን ጉባኤ ስታስተናግድ የራሷን ልምዶች ምን አጋራች የሚለውን ሀሳብ መመልከት እንችላለን። በዚህም ኢትዮጵያ በቅርብ ጊዜ የጀመረችውን የመሶቢያ አንድ ማዕከል አገልግሎት ማንሳት እንችላለን። ይህ የመሶቢያ አንድ ማዕከል አገልግሎት የተለያዩ ተቋማት አንድ

አገልግሎቶች መስጠት የሚችሉበትን እድል የፈጠረ መሆኑን እናስታውሳለን። ይህንንም ደግሞ ለእንግዶች በማስጎብኘት ጭምር እንደዚሁም ደግሞ ኢትዮጵያ ምን ያህል ለቴክኖሎጂ እየቀረበችና አገልግሎቶቿን እያዘመነች እየመጣች እንደሆነ የሚያሳይ ተግባር በዚሁ ጊዜ በይፋ አስተዋውቃለች። ሌሎች አፍሪካ ሀገራትም ይህንን ልምድ በመውሰድ ወደ ሀገሮቻቸው እንዲወስዱና ልምዶችን እንዲቀምሩ ኢትዮጵያ ይህንን እድላ ማመቻቸቷን በዚሁ ጊዜ ተመላክቷል። እንግዲህ ከተለያዩ አካባቢዎች አሊያም ሀጉሮች የመጡ ዜጎች ተሳታፊ ነበሩም። ከአስራ አምስት በላይ ሚኒስትሮች ናቸው በዚህ ጉባኤ ላይ የተሳተፉት የራሳቸውን የሀገራቸውን ልምድ አቅርበዋል። በተለይ ደግሞ ቴክኖሎጂዎችን እንዴት እናስፋ፣ በዚህ ጊዜ ደግሞ የአርቲፊሻል ኢንተለጀንስ አዲስ እድልን ይዞ መጥተዋል። ስለዚህ እስካሁን ድረስ የተጓተቱ የአፍሪካ የፐብሊክ ሰርቪስ አገልግሎቶችን በምን አይነት መልኩ መጨመር አለብን የሚሉትን ሀሳብ ሆነው ቀርበዋል። ጥናታዊ ጽሁፎችም ቀርበዋል። ስለዚህ አፍሪካ ያሉትን የቴክኖሎጂ እድሎችን በመጠቀም ያለፉትን ጊዜያት በፐብሊክ ሰርቪስ አገልግሎት ላይ ቀርፋፊ የሆኑ አገልግሎቶችን ማሻሻል እንደሚገባት በዚሁ ጊዜ የተነገረበት ነው። ከዚህም ባሻገር ደግሞ የሲቪል ሶሳይቲዎች ምን አይነት ሚና አላቸው? እነዚህ የሲቪል ሶሳይቲዎች ያሉትን ችግሮች በመለየት ጭምር ለአፍሪካ የፖለቲካል አሊያም ደግሞ የፖሊሲ ሰዎች ግብአቶችን በመስጠት ጭምር ሲጀምር አፍሪካውያን የተሻለ አገልግሎት መስጠት እንዲችሉበት አቅም የሚፈጥሩበትን እድል በሚል ሀሳቦች ላይ ምክረ ሀሳቦች ቀርቧል። እነዚህ ምክር ሀሳቦች በመያዝ ደግሞ የፐብሊክ ሰርቪስ ኮሚሽነሮች ሊሆኑ ይችላሉ፣ ሚኒስትሮች ሊሆኑ ይችላሉ፣ ወደ ወዳገሮቻቸው ሲመለሱ ተግባራዊ ማድረግ የሚችሉባቸውን እድሎችም እንዲሰጣቸው በዚሁ ጊዜ የተነገረበት ነው። እንግዲህ ይህን ካልን አይቀር በእነዚህ ኮንፈረንሶች ላይ ኢትዮጵያ ምን ጠቀሜታዎችን አገኘች በሚል ጉዳይ ላይ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ አጠቃላይ የጉባኤውን መጠቃለል አስመልክቶ መግለጫ ሰጥተው ነበር። በመግለጫቸውም ዋና ዋና ጉዳዮች ብለው ያነሱት በዋናነት የኢትዮጵያ ቀደም ሲል ያነሳ ነውን ተሞክሮ ማቅረብ ላለች ትችላለች የተሞክሮ ደግሞ ቴክኖሎጂ ወደኛ እየመጣ እንደሆነና ክልሎችም ጭምር እየተዳረሰ እንደሆነ በተለይም አዲስ ዓመት እስከሚገባ ድረስ በክልሎች አንዳንድ የመሶብን አይነት አገልግሎት አሊያም ደግሞ የአንድ ማዕከል አገልግሎቶች እንደሚጀምሩ ያበሰሩበት ነው። ከዚህም ባሻገር ደግሞ ወደ አዲሱን ዓመት ከጀመረ ወደ ሰኔ እስከ ሰኔ ባለው ድረስ ደግሞ በከተሞች ጭምር የመሶብ አገልግሎት መጀመር እንዲችልበት እድሎችን የመፍጠር ስራዎች ኢትዮጵያ እየሰራች መሆኑን ተናግረዋል። ከዚህም ባሻገር በእነዚህ ጉባኤ ላይ በዋናነት ደግሞ የቱሪዝም አቅሞቻችን እያሳየንበት ነው ሲሉም የተናገሩት የአድዋን የኮሪደር ልማቶችን እነዚህ ሚኒስትሮችና እንግዶች ሰዎች መጎብኘት ችሏል። ይህ ደግሞ ኢትዮጵያ ከዚህ ቀደም ያሏትን መልኮች አሁን ደግሞ እንዴት እራሷን እየገነባች እንደምትገኝ ከአዳዲስ ለውጦች ጋር እየሄደች መሆኗል ለተሰብሳቢዎቹም እድል የተሰጠበትና እንዲመለከቱት ኢትዮጵያንም እንዲያውቋትና ከሄዱም በኋላ እንዲያስተዋውቁ አዲስ አማራጮችን የከፈተ ስለመሆኑ አንስተዋል። እንግዲህ እንደሚታወቀው ባለፉት ይህ የአፍስረኛ የአፍሪካ ፐብሊክ ሰርቪስ ቀን በየሁለት ዓመቱ ነው የሚከናወነው። ይህ በየሁለት አመቱ ሲከናወን ሀገራት በራሳቸው ፐርፎርማንስ ተመርጠው ነው ይህ ይፋ የሚደረግላቸው የዛሬ ሀያ ሀያ ሰባት በነጮቹ ማለት ነው። ከሁለት አመቱ በኋላ በተመሳሳይ መልኩ በዚሁ በአዲስ አበባ ኮንፈረንሱ እንደሚከናወን በዚሁ ጊዜ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ተናግሯል ማለት ነው። እንዳጠቃላይ ስንመለከተው ኢትዮጵያ ስኬታማና ራሷን ያስተዋወቀችበት እንደዚሁም ደግሞ የፐብሊክ ሰርቪስ የአገልግሎቶቿን ደግሞ ያዘመነችበት ሂደት ላይ እንዳለች ለሌሎች የአፍሪካ ሀገራት ተሞክሮን ያጋራችበት ነው ማለት እንችላለን። እንደአጠቃላይ እጅግ መልካምና በተሳካ ሁኔታ የተጠናቀቀ ጉባኤ ነበር ማለት ይቻላል። መልካም ለመረጃዎቹ